ሲሳ ጋርዴ ማህሌትን ማንቁርቷን አንቆ አሰቃያት። ማህሌት ለትንሽ ከሞት ተረፈች። ኢፍራታ እህቴ እህቴ እያለች እምባ ኮርዬ አለች። እግሩ ስር ተደፍታ እባክ እባክህ፣ ማህሌት ምንም የምታውቀው ነገር የለም። እኛ ምንም ነገር አላደረግንም፣ እመነኝ። መድብል ሲደውል እኛ ለመድብል ስንደውልለት ስልክ እያነሳ አይደለም እና ወጥ መድመሆኑ ገብቶት ነው እንጂ እኛ ምንም ነገር አላደረግንም ብላ አለችው። አንቺ ዝም ቢሆንሽ ልጅ አርፈሽ ብትቀመጪ አይሻልሽም እንዴ? ሲጀመር ማህሌት ያወራችሁ ሰው የመድብል ሰውዬ ነው እንጂ የእኛ ሰውዬ አይደለም። ምን እስኪ ልቀቀኝና ላውራህ። መግደልም ከፈለግክ በኋላ ትገለኛለህ እና እኔ እኔ ብቻ ሳልሆን እናንተስ አውቀዋለሁ ብላችሁ አልነበር እንዴ? ታዳኛ እስር ቤት እናውቀዋለን። በዛ ላይ ደግሞ የመድብል ትልቅ ጥላት ነን ብሎ አለን። ግን አንቺ ከምንም በላይ ታምኚዋለሽ ወይ ብለን ስንጠይቅሽ አሁን አምነዋለሁኝ እና ከዚህ ቀደምም ስራ ሰርቶልኛል ብለሽ የለም። አንቺ ውሸታም ቀጣፊ፣ አሁን ለካሌብ ምን እንደምትመልሽ አያለሁኝ። ስለዚህ አሁን ተነሽና ቀጥ ብለሽ ትሄጃለሽ ብሎ አላት። አይ በፍጹም እንደሱም አላደርግም ከፈለክ እኔ ላንተ በጣም ብዙ ገንዘብ እሰጠሃለሁ፣ በገንዘብ እንደራደር ብላ አለችው። ትሰምኛለሽ፣ እኔ አለቃዬን ዝም ብዬ እምሸጥ መሰልኩሽ? እኔ እንዳንቺ ገንዘብ ብቻ የሚያታልለኝ ሰው አይደለሁም። ኧረ እባክህ፣ እና ታዲያ ሁሉስ የሚሰራው ለገንዘብ ብሎ አይደለም እንዴ? አንተ ይህን ያህል ለምንድን ነው የምታካብደው? ብላ ስትለው አይ እንግዲህ እዛው እለመድሽበት ብታወሪ እና ብትቀደድ ይሻልሻል፣ ብሎ አንድ ጊዜ በጥፊ አኖጋት። እባክ ቅርታ አድርግልኝ እሺ፣ ምንም ነገር አልናገርም፣ አንተ እንደፈለግከው ይሁን ብላ አለችው። አዎ ትሰሚኛለሽ፣ አርፈሽ ብትቀመጭና ይሻልሻል። አሁን እያንዳንዱ ነገር የምልሽን ማድረግ አለብሽ። የት ነው ነው ምልሽ አላቅም አልኩ እኮ አወራሁት እሱ እንደሚበቀልልኝ ነገረኝ። ከዛ ውጪ ሌላ ምንም ነገር አላሳማሁም አይደል፣ እንደምልህ ብላ ስትለው የማትረቢ ብሎ ለብዙ ሰዓት እነ ማህሌት ትጋ ቆየ። ኢፍራታ በቃ መሞታችን ነው የመጨረሻው፣ ማውራት ያለብሽን ነገር አውሪ እና ኑዛዜም ካለሽ ብላ ስትል፣ አይ እንግዲህ አንቺ ሴትዮ አትንቦቅቦቄ ምንም አያደርጉንም ነው ምልሽ? ምን ትንሽ ደቂቃ በፊት እ መድብል አበቃለት። ከዚህ በኋላ ካሌብ ሞሲሳን እኔ ራሴ አማልለዋለሁ በእጄ አስገባዋለሁ። ከዚህ በኋላ ዝና በህይወታችን ውስጥ አይገባም ስትያል ነበር። ይሄው ግን ዝና ራሱ በህይወታችን ውስጥ ገባ ብላ አለቻት። አርፈሽ ተቀመጪ ፍራታ፣ በቃተይኝ አሁን ለራሴ አንገቴን አሞኛል ያነቀው ብታሻሽልኝ ይሻልሻል ብላ አለች። ምሳሌ በነጻ ተለቀቀች። በጣም ደስ ብሏት ከቅድስቴ ጋር ከመድብል ጋር በደስታ ቤታቸው ተሞላ። እናም ያ ቤት ድብልቅልቅ ወጣ በደስታ። ሰላም ሰላም ውድና የተከበራችሁ የትርሲ ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነይ ደህና ነኝ። እዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው እና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። የመድብል ጓደኛ እንደዚህ ነው ጓደኛ የዋሉለትን የማይረሳ እናም በጣም አመሰግናለሁ ጓዴ ብሎ ሲለው፣ ቅድስቴ ደግሞ ላደረከኝ ነገር በፊት ላይ ይቅርታ አድርጌ ልሃለሁኝ ብላ አለችው። ባለማወቅ እጅጉን ብዙ ነገር በድዬሻለሁ፣ ማለቴ አንችንም እንዲሁን፣ ብሩክንም ምሳሌንም ሳይቀር አሁን ደግሞ ተመልሼ እናንተን የምክስበት ነው ብሎ አለ። ይገርማል ለካ የሰው ልጅ ይቀየራል ማለት ነው ብላ ስትል ቅድስቴ፣ በሚገባ የሚቀይር ከተገኘ ሰው ሰውን ይቀይራል፣ ካልሆነ ደግሞ ፈጣሪ በቃሽ ሲልሽ ፈጣሪ ይቀይርሻል። እና ለዛ ነው ማለት ነው ተሸፋፍነህ የምትሰራው? አዎ፣ ምክንያቱም ሰዎች ባለፈው ማንነቴ እንዲገምቱኝ አልፈልግም። ለዛ ነው ማንነቴን ደብቄ መኖርን የመረጥኩት ብሎ አለ። እና አመሰግናለሁ፣ እቤት ግባ ብትለው አይ፣ እቤት እንኳን መግባት አልችልም። ማለቴ በጣም የምሰራው ብዙ ነገሮች አሉኝ ብሎ አለ። እንደዛ ከሆነ እጅጉን አመሰግናለሁ ብላ አለችው። ዝና እኔ ምልህ አሁን ብሩክ ያለበትን ትናገራለህ ወይስ አትናገርም? ብሎ ሲለው እኔ በፍጹም አልናገርም። እና ቆይ ወንድሜን ገላችሁት ነው? ትሰማኛለህ ወይ? ሙቷል ወይም ደግሞ በህይወት አለ? ካሉት በታች ካሉት በላይ ከሞቱት በታች ነው። ምን ማለት ነው? በቃ ሰምተሃል ተረቱን። እኔ ምንም ነገር እንደማልናገር እኮ ቃል ገባሁልህ መሰለኝ። ትሰማኛለህ? እኔ ከዚህ ቤት እወጣለሁ። ያኔ ግን አንተም ሆንክ በዙሪያ ያሉ ሰዎች ምን እንደሚወጣችሁ አላቅም፣ ብሎ አለው ምን አዎ ዝም ብለህ ብቻ ብጠብቀኝ ይሻላል፣ ብሎ አለው። እሺ እንደዛ ከሆነ ዝና እንደ ምንም ብሎ የመድብልን ስልክ ደብቆበታል። እና በስተመጨረሻ ዝና ዛሬ ደስታውን እያጣጣማ ይገኛል። የፈለጋችሁትን ተነገሩ፣ እኔ ግን ያበበ ደመላሽ ልጅ ነኝ እና ምን እንደማደርጋችሁ እኔ ራሴ አውቃለሁ። ብቻ ከዚህ ቤት ልውጣ እያለ ፉከራውን ነቀነቀው። በሌላ በኩል ሞገስ እንዳይሞት እንዳይሽር አድርጎ ዝና ደበደበው። ቁስል ስላለ ዳጣ ይገርማል። እንዴት ይሄ ሊጥልህ ይገባል? እንዴት፣ እንዴት ብላ ስትለው ትሰሚኛለሽ? አንቺ ራስሽ እኮ ገና በአንድ ጊዜ ነበር የምትዘረሪው። እኔማ ያውም ተመስገን ነው። አረባክህ እንደዛ ከዘረረ በኋላ ነው እንደዚህ የምትለው? ብላ ስትለው፣ ከዛ ሉላ አሁን ቀልዱን ትታችሁ አትነግሩኝም እንዴ? እንግዲህ ዝና ነው እንደዚህ የደበደበው። ምን አንቺ የት ነበርሽ? እኔማ እሱን ለማዳም ብዬ እኮ በጣም ብዙ ነገር አደረግኩኝ። ዝንበያት አንችማ ጉራሽ እነስነሽ። ለማንኛውም አላመለጠም? ማለት መድብል ከየት መጣ ሳንለው መድብል ደግያ አድርጎ ልኩን ሰጥቶታል ብሎ አለ። በጣም ይገርማል። የመድብል ጀግንነት ግን እጅጉን ከባድ ነው ብላ ስትል ከዛ ቀጥ ብሎ ሲያት ምንድን ነው፣ ቀጥ ብለህ ታያለህ እንዴ? ደግሞም እውነቷን ነው። እውነት ለመናገር መድብል በጣም ይለያል፣ ጀግና ነው። አራት ጥቅና ሞገሴ፣ አንተም እኮ በጣም ጀግና ነው። ሌላ ጣጣ ገጠመው መድብል፣ እሱም ደግሞ ዝና ማምለጡ ነው። በሌላ በኩል ሞገሴ ሞገሴና የሉላ ጠበቃ ፍቹን የሚያካሂደው ሰውዬ የበፊት የሉላ ፍቅረኛዋ ሆኖ ተገኘ። እናም እሷም ስታየው ልቧ ፍዝዝ ብሎ ቀረ። እሱም ሲያያት መነጽሩን አውልቆ ደግ አድርጎ አያት። ከዛ ግራ የተጋባው ሞገሴ ምንድን ነው ከዚህ በፊት ትተዋወቃላችሁ እንዴ ብሎ ሲላት፣ አረ በፍጹም አንተዋወቅም፣ ያው አላደለም ብላ አለችው። እጅግ በቀናት ተንገበገበ ሞገሴ። በቃ አሁንም ጭራሽ ዝናን አስመልጣለሁ ብዬ ስል በገዛ እጅ ወጥመድ ውስጥ ልክተታት እያለ አለ። ምሳሌዬ ቅድስቴን ይዛ ጥምጥም ብላ እያለቀሰች በጣም ናፍቀሽ ነበር፣ በጣም ናፍቀሽ ነበር ብላለቻት። እኔስ ብቴ ምሳሌዬ ያላንቺ ምን እንደምሆን አላውቅም። ብቻ ግን ፈጣሪ ይመስገን አሁን ላይ በሰላም መተሽልኛል። አዎ፣ እናዛ ምንም ነገር ያረጉሽ ነገር የለም? አረ በፍፁም እንደውም አንድ ሰውዬ ነበር ዝም ብሎ እኔ ተረት አድርግልኝ ስለው ተረት አያደርግልኝም ብቻ ግን ደህና ነው እያለች በዛ በኩል ታፏፏ ተናገረች። እሺ ይሁን ቅድስቴ መድብልን በጣም አመሰግናለሁ። እኔ ደግሞ ገጠር ሄዳለሁ ምናምን ብዬ ለተናገርኩህ መጥፎ ነገሮች በጣም ይቅርታ ብላለችው። አይ አንቺ እኮ ልክ ነሽ። አንቺ ነበርሽ እንደውም የወንድሜ ሚስት መሆን ያለብሽ ግን ያቺ የማትረባ ከየት መታ በማይባል ነገር መታ ወንድሜን ጠመጠመችው እና ይሄው እዚህ ሁሉ ጣጣ ውስጥ ገባን። ምናልባት ታውቂያለሽ ከአንቺ ጋር ሁኖ ቢሆን እኔም ከእስር ቤት እንደወጣሁ ሌላ ሕይወት ጀምር ነበረ፣ አንቺም ደግሞ ሁለት ሶስት ልጅ ወልዳችሁ ከብሩኬ ጋር ደስተኛ ተሆኑ ነበር ብሎ አላት። ነው ብለህ ነው? አዎ እሲ ተመልከች፣ ላልወለድሻት ልጅ አሁን ለታ ገጠር ይሄዳለሁ ለምን ቃል ገብተህልኝ እያልሽ ከኔ ጋ በጣም ስትጣያል ነበር እንዴ? ታዲያ ይህ እኮ አንድ የእናትነትን ጥግ ያሳያል ብሎ አላት። አዎ እውነት ለመናገር ጋሸንም ሆነ ምሳሌንም በጣም እወዳቸዋለሁ፣ ምንም እንዲሆኑብኝ አልፈልግም ብላ አለችው ማህሌት። እንግዲህ ጉራዋን ስትቸረችር ዛሬ ያበቃለታል መድብል። እናም እኔና ካሌብ ሙሲሳ አንድ ላይ እንሆናለን ዝናን ደግሞ እዛው እናስወግደዋለን እያለች ስትቀበጣጠር በስተመጨረሻ የራሷውኑ ቅሌት ራሷኑ አዙሮ ጣላት እና ካሌብ ሞሲሳ ጋርዱን፣ ትሰማኛለህ? ይዘሀት ና ይቺ የማትረባ ብሎ አለም። ውድ የትርሲት ስንድቅ ሚዲያ ቤተሰቦቼ የዛሬው ይህን ይመስል ነበረ ምሳሌ። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑ። ባይ ባይ።